ብፁ ካርዲናል ፓሮሊን የአውሮፓ ኅብረት ጳጳሳት ሰላምን እንዲያጎለብቱ አሳሰቡ። የቫቲካን የውጭ ጉዳይ ሚኒስትር ብፁ ካርዲናል ፓሮሊን የአውሮፓ ኅብረት ጳጳሳት ሰላምን፣ ውይይትንና አንድነትን እንዲያጎለብቱ አሳስበዋል። የውጭ ጉዳይ ሚኒስትሩ የአውሮፓ ኅብረት ጳጳሳትን አነጋግረው ከጊዜ ወደ ጊዜ እየጨመረ በመጣው ዓለም አቀፋዊ ተግዳሮቶች ውስጥ የታደሰ የአውሮፓ አንድነት አስፈላጊ መሆኑን ገልጸው ለሰላምና ለውይይት ያላቸውን ቁርጠኝነት እንዲያሳዩ ጠይቀዋል። ብፁነታቸው የቅድስት መንበር ዲፕሎማሲያዊ መንገድ የግጭት አፈታት ዘዴን ለማጎልበት ያላትን ቁርጠኝነት በማረጋገጥ በአህጉሪቱ ላይ የሚታዩትን በርካታ ቀውሶች ከጂኦፖለቲካዊ ውጥረቶች እስከ ኢኮኖሚያዊ አለመረጋጋትና የፍልሰት ፈተናዎች እንደፈጠረ ተናግረዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጦርነት ሁልጊዜ ለሰው ልጆች ሽንፈት ነው ያሉትን ንግግር በማስታወስ የአውሮፓ መሪዎች በተለይም በዩክሬንና በመካከለኛው ምስራቅ ያሉ ግጭቶችን ለማስቆም ዲፕሎማሲያዊ ጥረቶች እንዲያጠናክሩ ጠይቀዋል። የአውሮፓ ህብረት የተገነባው በአብሮነት በሰው ልጅ ክብርና በፍትሕ መርሆዎች ላይ በመሆኑ እነዚህ እሴቶች በአስቸጋሪ ጊዜ ውስጥ መተው ሳይሆን መጠናከር ነው ያለባቸው ሲሉ ተናግረዋል። ብፁዕ ካርዲናል ፓሮሊን ንግግራቸውን ሲያጠቃለሉ የአውሮፓ ቤተ ክርስቲያን በማህበረሰባዊ ውጣ ውረዶች ውስጥ ጠንካራ የሞራል ድምፅ እንድትይዝ አሳስበዋል።